ተባብሶ በቀጠለው የኢራን እስራኤል ጦርነት ቴህራን በወሰደችው የሚሳኤል የመልሶ ማጥቃት ዘመቻ አርባ እስራኤላውያን መጎዳታቸው ተሰምተዋል። በአንጻሩ እስራኤል ባደረሰችው ጥቃት ጉምቱ ባለሥልጣናቷን ጨምሮ 78 ሰዎች እንደሞቱባትና 320 ሰዎች ደግሞ እንደተጎዱባት ኢራን ተናግራለች። የእስራኤል ብሔራዊ አደጋ አገልግሎት ቃል አቀባይ ሜጋን ዴቪድ ጥቃቱን አስመልክተው ሲናገሩ ኢራን መኖሪያ ቤቶችን ኢላማ አድርጋ በወሰደችው የሚሳይል ጥቃት ሁለት ሰዎች ሕይወት ሲቀጠፍ የሌሎች 19 ሰዎች ደግሞ ተጎድተዋል ብለዋል። ከተጎጂዎች መካከል ሶስቱ ከባድ ጉዳት የደረሰባቸው ናቸውም ብለዋል። አያይዘውም የጠቅላይ ሚኒስትር ቤንያሚን ነታንያሁ ፍላጎት አሜሪካ በዚህ ግጭት ውስጥ እንድትገባ ማድረግና በኢራን የአገዛዝ ለውጥ ማምጣት ነው ሲሉ ተደምጠዋል። በእስራኤል የአሜሪካ አምባሳደር ማይክ ሁካቤ እንደሚሉት ኢራን በወሰደችው የሚሳኤል ጥቃት አምስት ጊዜ ወደ መጠለያ መግባታቸውን ተናግረው ህዝቡ ከመጠለያ አካባቢዎች እንዳይርቅ የእስራኤል ባለሥልጣናት እየተናገሩ ይገኛሉ ብለዋል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም ታዲያ ሁለቱን ልዩ የሚያደርጋቸው ነገር ቢኖር የበቀልተኝነትና አልሸነፍም ባይነት፣ ዲፕሎማሲያዊ ውይይት አለመፈለግ ነው። የሁለቱ ግጭት በሁለቱ ብቻ አይቆምም። ምናልባት ዓለምን ወደ ሦስተኛው የዓለም ጦርነት ስቦ ሊዘፍቀውም ይችላል። ኢራንና እስራኤል ሁለቱም ለመጠፋፋት አይተናነሱም። በዚህ መሃል የሚጎዳው ንጹሑ ዜጋ ስለመሆኑ ከእኛ ከኢትዮጵያውያን በላይ ማንም ምስክር ሊሆን ይችላል። ኢራን በኒውክሊየር ጣቢያዎቿ በወታደራዊ ማዘዣዎቿ ላይ በተሰነዘረባት ጥቃት የበቀል እርምጃ በእስራኤል ላይ መውሰዷን አስታውቃለች። ኢራን በእኛ ላይ ጥቃት ሲሰነዝሩ የሕልውና ጉዳይ ነው ይሉናል፣ ምላሽ ስንሰጥ ደግሞ ጸባጫሪዎች ያደርጉናል በሚል በራሷ የእስራኤልን አጋሮች ወንጅላለች። በዚህ ጉዳይ ላይ ለእስራኤል የሚከላከል ሀገር ካለ የቴህራን ሚሳኤሎች ሰለባ ይሆናሉ ስትልም ኢራን ዝታለች። በእስራኤል ጥቃት ከጦር ማዘዣ ጣቢያዎቿና ከኒውክሊየር ማበልጸጊያ ቦታዎቿ በተጨማሪ ስድስት ሳይንቲስቶቿን የተነጠቀችው ኢራን በእስራኤል ላይ በወሰደችው የሚሳኤል ጥቃት የእስራኤል አይረን ዶሜ ስራ በዝቶበት አምሽቷል። በዚህ የአጸፋ ምላሽ ንጹሐን ተጎርተዋል። በመሪው አያቶላህ አሊ ሐሜኒ ትእዛዝ በርካታ ኢላማዎችን መትቻለሁ ያለው የኢራን ጦር የጠላት ጦር ማዕከላትና የአየር ኃይል ሰፈሮችን አውድሜያለሁ ብሏል በመግለጫው።